ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ በትግራይ ክልል ያሉ የጦር ጀነራሎችን እሰማለው። ይህ የግል ሀሳባቸው ሊሆን ይችላል ሲሉ የቀድሞው ኢታማዦር ሹም ጀነራል ሳሞራ የኑስ ገለጹ። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ብለዋል። ጀነራል ሳሞራ የኑስ በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሳሞራ የኑስ ለህወሓት ጀነራሎች መልእክታቸውን አስተላልፈዋል። ጀነራል ሳሙራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለውም አክለው ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክመዋል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ ለህወሓት መሪዎች መልእክታቸውን አስተላልፈውላቸዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችም በሀዘን ተጎድተዋል ተቸግሯልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉም ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም እንዳለበትና ልዩነቶች በሰላም በሰላምና በሰላም ብቻ መፈታት እንዳለባቸው እምነት መጽናት የሚያስፈልግ እንደሆነም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ በትግራይ ክልል ያሉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ የሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት እንደሚገባ ነው ብለዋል። እስራኤል የኤርትራን አገዛዝ ሻዕቢያ ደጋፊ ነው ያለችው ግለሰብ ከሀገሯ አባረረች። እርምጃው በአይነቱ የመጀመሪያ ነው ተብሎለታል። የእስራኤል ባለስልጣናት የኤርትራን አገዛዝ ሻቢያ ደጋፊ እንደሆነ የተለየን አንድ የኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘግበዋል። የሀገሪቱ መገናኛ ብዙኃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ተዘግበዋል። ይኔት ኒውስ እንደዘገበው ኤርትራዊው ግለሰብ እንደ ኤሮፓያን አቆጣጠር በ2011 በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ እንደ ኤሮፓውያን አቆጣጠር በሚያዚያ 2025 በቁጥጥር ስር መዋሉም ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ሻዕቢያ ደጋፊ መሆኑን መወሰን ችለዋል። በዚህም በወቅቱ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስትሩን በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፍቃድ ሰጥቷል። በትናንትናው ዕለት ከጠዋቱ ሶስት ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ ያገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን በእስራኤል ሀገር ስታስወጣ ለመጀመሪያ ጊዜ መሆኑን ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባ እና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። በእስራኤል ከሁለት ዓመታት ገደማ በፊት በኤርትራ መንግስት ደጋፊዎች እና በተቃዋሚዎች መካከል በተነሳ ግርግር እንዲሁም ከፖሊስ ጋርም በተፈጠረው ግጭት ከአንድ መቶ ሰባ በላይ ሰዎች ቆስለዋል። በርካቶች ተጎተውበታል። እንዲሁም ከፍተኛ የንብረት መውደም ተከስቶበታል በተባለውም በዚህ ግርግር ተሳትፈዋል የተባለው ኤርትራውያን ጥገኝነት ጥያቄያቸውን በአስቸኳይ ከሀገር ማባረርን ጨምሮ ጠንከር ያለ እርምጃ የሚወሰድባቸዋል ተብሎም ነበረ። በእነዚህ ግጭቶች ከሁለቱም ወገን ሰዎች የተጎዱ ሲሆን በርካቶችን በፖሊስ ቁጥጥር ስር ውለው ነበር። በ2015 ዓመተ ምህረት ነሐሴ ወር ላይ ኤርትራውያን ከባድ ሁከት ፈጥረው በፖሊስና በንብረት ላይ ጉዳት ካደረሱ በኋላ ጠቅላይ ሚኒስተር ቤንያሚን ኔታንያሁ አፍሪካውያን ስደተኞችን በሙሉ በአስቸኳይ ከእስራኤል ለማባረር እቅድ እንዲወጣ ትእዛዝ ከመስጠት ደርሰው ነበር። ከዚያ በኋላም የእስራኤል ፓርላማ መንግስታቸው የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ አሳልፏል። ክኔሴት ተብሎ የሚጠራው የእስራኤል ፓርላማ ኤርትራውያን ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያ ዙር ያለምንም ተቃውሞ ባሳለፈበት ወቅት የኤርትራ መንግስትን ሻዕቢያን የሚደግፉ በእስራኤል ያሉ ስደተኞች ጥገኝነት የሚጠይቁበት ምንም ምክንያት እንደሌላቸው ተደርጎ እንደሚቀጠርም ገልጿል። ያለምንም ተቃውሞ ያለፈው ይህ ረቂቅ ህግ ለኤርትራ መንግስት ድጋፋቸውን የሚገልጹ ኤርትራውያን ስደተኞችን ከእስራኤል የማባረር ስልጣንን ለሀገር ውስጥ ጉዳይ ሚኒስቴር ለመስጠት ያለመም ነው። ኢትዮጵያና የአውሮፓ ህብረት በግሎባል ጌትዌይ ስትራቴጂ ትግበራ ዙሪያ መከሩ። ግሎባል ጌትዌይ ስትራቴጂ በዲጂታል፣ በኃይልና በትራንስፖርት ዘርፎች ንጹህና ደህንነቱ የተጠበቀ ትስስርን ለማሳደግ ብሎም የጤና፣ የትምህርትና የምርምር ስርአቶችን በዓለም ዙሪያ ለማጠናከር በአውሮፓ ህብረት የተነደፈ ስትራቴጂ ነው። ስትራቴጂው በፈረንሳይ ፓሪስ በተካሄደው የኢትዮጵያና የአውሮፓ ህብረት የንግድ ጉባኤ ላይ ዋና የውይይት ርዕስ ጉዳይ ነበር ተብሏል። የኢፌድሪ ገንዘብ ሚኒስቴር ከፍተኛ ልኡካን ከአውሮፓ ህብረት ና ከአውሮፓ ኢንቨስትመንት ባንክ አመራሮች ጋር በመሰረተ ልማት በኃይል፣ በዲጂታል ግንኙነት እና በአረንጓዴ ሽግግር ዘርፎች ስትራቴጂካዊ ኢንቨስትመንት ማሳደግ በሚቻልበት ሁኔታ ላይ ገንቢ ውይይት አድርገዋል ተብሏል። የገንዘብ ሚኒስትሩ አህመድ ሸዴ በዚህ ወቅት ኢትዮጵያ በግሎባል ጌትዌይ ስትራቴጂ ማዕቀፍ የአየር ንብረት ለውጥን ለመከላከል ና ሁሉን አቀፍ እድገት ለማረጋገጥ በትብብር ለመስራት ያላትን ቁርጠኝነት ገልጸዋል ተብሏል። ውይይቱ በኢትዮጵያና በአውሮፓ ህብረት መካከል በጋራ ጥቅም ላይ የተመሰረተና ቀጣይነት ያለው የኢንቨስትመንት ትብብርን ለማጠናከር ሚናው የጎላ መሆኑን ነው የተገለጠው። የሩዋንዳው ፕሬዝዳንት ዲሞክራቲክ ሪፐብሊክ ኮንጎ ለመገንጠል ይፈልጋሉ ስትል ኪንሻሳ አስታወቀች። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፊሊክስ ቲሺሴኬዴ የሩዋንዳ አቻቸው ፖል ካጋሜን ሀገራቸውን ለመገንጠል እና በሀብት የበለጸገውን ምስራቃዊ ክፍል ወደ ሩዋንዳ ለመቀላቀል ይፈልጋሉ ሲሉ ከሰዋል። ይህ ቲቪ ሴኬዴ ንግግር በግብፅ ውስጥ ላሉ የኮንጎ ማህበረሰብ አባላት የተነገረ ሲሆን በምስራቅ ኮንጎ ስላለው ላለው የጸጥታና ሰብአዊ ቀውስ በተመለከተ በኮንጎ መንግስትና በሩዋንዳ እንዲሁም በኤም 23 አማጽያን መካከል ያለውን የተለያዩ የሰላም ሂደት ያሳያል። እንደ ኤሮፓያን አቆጣጠር በታህሳስ 2024 ካጋሜ በአንጎላ ዋና ከተማ ሉዋንዳ የተካሄደውን የመሪዎች ስብሰባ ውድቅ ካደረጉ በኋላ ኮንጎና ሩዋንዳ በምስራቃዊ ኮንጎ ሰላም ለማስፈን የሚያስችል ስምምነት ለመፈራረም ያገኙትን ድል አምልጧቸዋል። የፖል ካጋሜ ዓላማ ጠባጫሪነት ነው። ሀገራችንን ከፋፍሎ መያዝ አልፎ ተርፎ ምስራቁን ክፍል በመያዝ በማዕድና በግብርና የበለጸገች ሀገር መጠቅለል ነው ብለዋል። ቲሺ ሴኬዴ ሩዋንዳ ለተሰነዘረባት ክስ ምንም አይነት ምላሽ አልሰጠችም። ነገር ግን ቲቪ ሴኬዴ በኮንጎ ሰላም ለማምጣት ኪንሻሳ ዲፕሎማሲያዊ ጥረቶችን ለመቀጠል ቁርጠኛ እንደሆነች ጠቁመዋል። ሩዋንዳ ላይ ማዕቀብ የመጣል ዓላማ በዓለም አቀፉ ማህበረሰብ ውስጥ መነቃቃትን በመፍጠር ተሳክቶልናል ብለዋል። ከዚያን ጊዜ ጀምሮ ሌሎች ሁለት የሰላም ሂደቶች ነበሩ። ይህም በዶሃና በዋሽንግተን የተደረገ ናቸው ሲሉ አክለዋል። በዶሃ በኮንጎ መንግስትና በኳታር ሸምጋይነት የሚመራው ከአማጽያኑ ጋር የሚደረገው ድርድር በዚህ ሳምንት ይቀጥላል። ቲሺ ሴኬዴ የዶሃው ድርድር እንደተጠናቀቀ ከሩዋንዳቻቸው ጋር በዋሽንግተን ተገናኝተው ሁለቱ ስምምነቶች እንደሚያጸድቁም አመላክቷል። አንደኛው በሐምሌ ወር በኤም 23 አማጽያንና በኪንሻሳ መንግስት በኳታር ሸምጋይነት የተፈረመ ሲሆን ሌላኛው በሩዋንዳ እና ኮንጎ መካከል በዋሽንግተን ሸምጋይነት የተፈረመ ነው። የተባበሩት መንግስታት ድርጅት ኪንሻሳ እና ሌሎች ጎረቤቶቿ ሩዋንዳ ኤም23ን ትደግፋለች ሲሉ ይከሷታል። ኪጋሊ ግን ክሱን የሐሰት ስትል ታጣጥላለች። የመጀመሪያው የግል ድርጅት ሳተላይት አመጠቀ። ቫስት የተባለው የግል የህዋ ድርጅት በዓለማችን የመጀመሪያውን የግል የህዋ ጣቢያ ለመገንባት መንገድ ጠራጊ የተባለለትን ሄቨን ዴሞ ተብሎ የሚጠራውን ሳተላይት አምጥቋል። ይህ ተልእኮ የኩባንያው ዲዛይኖች የህዋ በረራ ፍላጎቶችን ማሟላት እንደሚችሉ ለማረጋገጥ የሚያስችል የማጣሪያ ጉዞ ሲሆን ሳተላይቱ ምህዋሩን ከያዘ በኋላ የፀሐይ ብርሃን ኃይል ሰብሳቢ ሶላር ፓኔል ሰሌዳውን ዘርግቷል። የቫስት ሄቨን ዴሞ ተልዕኮ እሁድ እኩለ ሌሊት ላይ ከፍሎሪዳ ኬፕ ካናቨራል ስፔስ ፎርስ ጣቢያ የተነሳ ሲሆን በስፔስ ኤክስ ፋልከን 9 ሮኬት ተጭኖ ነው ወደ ምህዋር የመጠቀው። ግማሽ ቶን የሚመዘነው የሄቨን ዴሞ ከሮኬቱ የተለያየ በኋላ ራሱን አረጋግቶ የፀሐይ ኃይል ሰብሳቢ ሰሌዳውን ሲዘረጋ በከፍተኛ ጥራት ቪዲዮ የቀረጸ ሲሆን ቫስትም ይህንን ቪዲዮ በማህበራዊ ሚዲያ አጋርቷል። የኩባንያ ዋና ስራ አስፈጻሚ የሆኑት ማክስ ሀዎት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የሄቨን ደሞ ተልዕኮ ስኬት ድርጅታችንን በፈተና የጸና የህዋ መንኮራኩር ኩባንያ አድርጎናል። ቀጣዩ እርምጃ ደግሞ በሚቀጥለው ዓመት አገልግሎት የሚሰጥ የህዋ ጣቢያ የግሉ ኩባንያ መሆን ነው። ይህም እስካሁን ማንም ያላሳካው ነገር ነው ብለዋል። በክሪፕቶ ቢሊዮነሩ ጄድ ማክ ካሌብ የሚደገፈው ቫስት በዝቅተኛ ምድር ምህዋር ላይ የግል የህዋ ጣቢያ ለማቋቋም ከናሳ ጋር ለሚደረገው ውል እየተፈካከሩ ካሉ በርካታ ኩባንያዎች አንዱ ነው። ቫስት ከተፈካካሪዎች በተለየ መልኩ ለግል የህዋ ጣቢያ ፕሮግራም ተደጋጋሚ የማሳያ በረራ የማድረግ አቀራረብ እየተጠቀመም ይገኛል። ከነዚህ በረራዎችም የመጀመሪያው አሁን በህዋ ላይ የሚገኘው ሄቨን ዴሞ ሲሆን፣ ይህንን ተከትሎ ሄቨን አንድ የተባለ ነጠላ ሞጁል ያለው ሰው መያዝ የሚችል ጣቢያ